ኢትዮጵያ ሀገራችን በከፍተኛ የለውጥ ሂደት ውስጥ ነው ያለችው። በሁለንተናዊ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ለውጦች እያካሄድ ነው ያለ ነው። ይሄን ለውጥ የለውጡን ይዘት የለውጡን አቅጣጫ የለውጡን መዳረሻ አመራሩ ማወቅ አለበት። ይሄን ለውጥ የሚመራ አመራር ማወቅ አለበት። ስልጠናዎች በየአመቱ ከዚህ ጀምሮ ነው ጽንሰ ሀሳቡ የለውጡ ምንነት የለውጡ መንገድ መዳረሻው አላማው እና ምንድን ነው ራዕዩ እና ጽንሰ ሀሳቡን እየያዘ እየያዘ መጣ። የዘንድሮ ደግሞ የመደመር መንግስት ከሴክተር ስኬት አንጻር ምን እንደሚመስል በመደመር መንግስት እይታ የሴክተር እምርታ ምን እንደሚመስል በዋና ዋና ሴክተሮችን ተለይቶ በእነሱ ላይ ነው ስልጠና የተደረገው የቱሪዝም ግብርና፣ ኢንዱስትሪ እና የከተማ ልማት ላይ ነው ስልጠና የተደረገው። ይህ ስልጠና። ተግባር ላይ መሬት ላይ እየተሰራ ያለውንና ወደፊት አገር ወዴት ልትደርስ እንደምትፈልግ እንደምትፈልግ በእያንዳንዱ ነገር ላይ ነው ስልጠና የተሰጠው። ሰው ይሄ እንደ አመራር እየሰራ ያለውንም ስራ መድረስ ካለበት መዳረሻው ጋር እንዲቃኝ እስካሁን የሰራው ስራ ምን ስኬቶች፣ ምን ደግሞ የሚስተካከሉ ነገሮች እንዳሉትና ምን እንደሚቀሩት የተሻለ የፈጸመው ትንሽ ወደ ኋላ ለቀረው ልምድ የሚያካፍልበት የቀረው ለምን እንደቀረ ፈጥኖ ሄደው ለምንድን ነው የፈጠ የፈጠነው ምን ምን ስላደረገ ነው የፈጠነው የሚለውን በማየት ዘንድሮ እየሰራም ነው እንግዲህ እየሰራም የሰራው ስራ እንዴት እየሆነ እና መዳረሻው የት እንደሆነ ያየበትና ተጨማሪ ግልጽነት የፈጠረበት እውቀት ያገኘበት ልምድ የተለዋወጠበት እና ከመዳረሻው አንጻር አሁን ያለበትን ቦታ ያየበትና የቀረውን ደሞ ለማሳካት ምን መስራት እንዳለበት የለየበት ስልጠና ነው እና ከተግባር ጋር የተያያዘ ከተግባራዊ ስራ ጋር የተያያዘ ስልጠና የአሁኑ ስልጠና ሁሉም አመራር ስራ ውስጥ የቆየ ነው። በሁሉም አካባቢ ያው ይበላለጡ እንጂ ከክልል ክልል በክልል ውስጥ ከዞን ዞን ከከተማ ከተማ ከወረዳ ወረዳ ይለያያል። አቅም አገሪቷ አቅም ደግሞ አለ። እምቅ አቅም ከአገሪቷ እምቅ አቅም አንጻር መደረስ ከሚገባው አንጻር ስልጠናው በደንብ ስለታየ ጊዜ ወስዶ ስለተወያየ በተለይ የየራስንም ልምድ ስለተካፈለ በጣም ቁጭት ፈጥሯል። ይሄ ቁጭት የተፈጠረው አንደኛ አገሪቷ ጸጋ የታደለች አገር ነች፣ በሁሉም ሴክተር በቱሪዝሙ፣ በግብርናና እርሻው፣ ገጠር ልማቱ፣ በኢንዱስትሪው እና በከተማ ልማት እምቅ ሀብት ያላት ሀገር ነች። ብዙ ጸጋ ተዝቆ ያላለቀ ገና ያልተነካ አቅም ያላት የመልማት አቅም ያላት የመበልጸግ አቅም ያላት ሀገር ነች። ከዛ አንጻር ገና መሆናችንን የታየበት እንደገና ደግሞ ካቀድነው አንጻር ገና መሆን የታየበት፣ ሁለተኛ ደግሞ እርስ በርስ ልምድ ሲለዋወጡ አንዳንዶች ከአንዳንዶች የሚሻሉ አንዳንዶች ከአንዳንዶች ወደ ኋላ የቀሩ፣ ይሄ ልዩነት ደግሞ የመጣው ከአመራር ቁርጠኝነት መለያየት፣ ከአመራር ትጋት መለያየት፣ ከአመራር ርዕዩን ተረድቶ ርዕዩን ለሌላው አካፍሎ ኃይል አንቀሳቅሶ ተግባር ውስጥ ከመግባት አንጻር ያለው ልዩነት እንደሆነ ስለተረዳ ቁጭት የፈጠረ ነው። በሁሉም መስክ ማለት ነው። ኢትዮጵያ ወደ ኋላ መቅረስ የማይገባት ሀገር፣ ረጅም የመንግስትነት ታሪክ ያላት ሀገር፣ ብዙ የሚያኮሩ አድዋን የመሳሰሉ የነጻነት ገድል ያላት የሚያኮራ ታሪክ ያላት ሀገር፣ በኢኮኖሚው በእድገቱ ግን ወደ ኋላ የቀረች ሁሉን እያላት ወደ ኋላ የቀረች ሀገር መሆኗ ቁጭትን ፈጥሯል። እልህ ፈጥሯል። በውስጥ ደግሞ ስናይ ዛሬ ላይ ሆነን ደግሞ ስናይ እርስ በርስ ሲነጻጸሩ አንዳንዶች የተሻለ ቀደም ብሎ የሄዱበት አንዳንዶቹ የቀሩበት ይሄም ከአመራር ክፍተት መሆኑን ሲያዩ ይሄም እልህን፣ ቁጭትን የፈጠረ እንደገና ደግሞ ጥሩ የተሻሉ ፈጸሙ የተባሉትም ቢሆን አገር ካላት ጸጋ ክልላቸው ካለው ጸጋ ዞናቸው ከተማቸው ካለው ጸጋ አንጻር መድረስ ካለባቸው አንጻር ገና ሆኖ ሲያዩት። እዛ ጋም ቁጭት እልህ የተፈጠረ እና ለበለጠ ለመስራት መነሳሳትም ተስፋ የሚሰጠው የተጀመሩ ጅማሬዎች ተስፋ የሚሰጡ ጅማሬዎች በጣም እርስ በርስ ትምህርት ሊሆን የሚችል ለሌላውም ትምህርት የሚችሉ ደግሞ ስራዎች ተፈጽሟል። እንደ ኮሪደር ልማት፣ የወንዝ ዳርቻ ልማት፣ የስንዴ ላይ የመጣው ስኬት እና በትልልቅ ሜጋ ፕሮጀክቶች የመጣው ስኬት ደግሞ ተስፋውን ያሳያል። አገር መበልጸቅ በአጭር ጊዜ መለወጥ እንደምችል ተስፋ ያሳያልና ይሄም መነሳሳትን እልህን እና ቁጭትን የፈጠረ ስልጠና ነውና በግብርና ልማት ምን ምን ውጤቶች እንደመጡ እና ምን ምን ሊመጣ እንደምችል ኢትዮጵያ ምን ስልሰራ እንደምትችል ተወያይተን ነበረ። እሱም መሬት ላይ አይተናል። ኢትዮጵያ በግብርናው ገጠሩንም ትራንስፎርም ማድረግ እንደምችል ግብርናውንም ትራንስፎርም ማድረግ እንደምችል ከኢንዱስትሪ ጋር ማስተሳሰር እንደምችል ነበረ። በውይይታችን ተጨባጭ አፈጻጸሙ እየተነሳ ስንመክር የነበረው ዛሬ በምስራቅ ሸዋ ኦሮሚያ ክልል ምስራቅ ሸዋ ባሉ ወረዳዎችና ቀበሌዎች ውስጥ ይህን አይተናል። አገልግሎት ወደ ሕዝብ ወደ ቀበሌ ወርዶ አይተናል። ወረዳ ላይ የነበረ ወረዳ በዛ ደረጃ የነበረ አመራር ቀበሌ ላይ ወርዶ ለሕዝብ ቀርቦ ለውጥ እያመጣ መሆኑን አይተናል። ግብርናው አትክልትና ፍራፍሬው ያመጣውን ለውጥ አይተናል። መሬት ላይ አርሶ አደሩ እንዴት ሰርቶ ውጤት እያመጣ እንደሆነ አይተናል። በዶሮ እርባታው እንዲሁ አይተናል። በከተማ ልማቱ ብሾፍቱ እንዴት ባጭር ጊዜ እንደለወጠች እና ቱሪዝም ሀብት ላይ ስተኛ የነበረ ከተማ አሁን ቱሪዝምን ለመሳብ እና በቱሪዝም ግንባር ቀደም ለመሆን ከአፍሪካም ጭምር ግንባር ቀደም ለመሆን እየተጋች ያለች ከተማና ምን ውጤት እንዳመጣች ባጭር ጊዜ ውስጥ ይሄን አይተናል እና ይሄም አንዱ የዛ የውይይታችን መሬት ላይ በተጨባጭ ያለውን ነገር ያየንበት። አሁን ደግሞ ይሄ ኢንዱስትሪ ዞን የግለሰብ ነው፣ በግለሰብ የተገነባ በኢትዮጵያዊ የተገነባ ኢንዱስትሪ ፓርክ ነው። ይሄ ፓርክ የኢንዱስትሪ ሽግግራችንን ደግሞ ምን ያህል ለስኬታማ ልንሆን ሁላችንም ከሰራን፣ ኢንዱስትሪውን ከደገፍን፣ ምቹ ሁኔታ ከፈጠርን፣ ምን ያህል ልንሄድ እንደምንችል ማረጋገጫችን ነው። አሁን ያለንበት የኤምጂ ሆልዲንግ ይሄ ነውን መሬት ላይ በውይይት ያዳበር ነውን መሬት ላይ አይተን እንደሚቻል ማሳያዎችን ነው። አንዳንድ ምናልባት ወደ ኋላ የቀሩ ገና ያልጀመሩት እንደሚቻል እንዴትስ እንደሚቻል በተግባር ያዩበትና ያንኑ ስልጠና ያገኙትን ያጠናከሩበት ነው የዛሬውም ጉብኝት።